በሆነው መልክቱ አንድነት ጥቅሙ ብዙ ነው። መልክቱ ብያለው፣ አንድነት ጥቅመ ብዙ ነው። የአላህን ትዕዛዝ በማክበር የመልእክተኛውን ፈለግ የተከተለ ውዴታ በማግኘት ነፃ መውጣትና በጀነት ታላቅ ዕድል ማግኘት ቀዳሚው ሲሆን ዋነኛው ዓላማው ይህ ነው። አላህና መልእክተኛውን የሚታዘዝም ሰው በእርግጥ ታላቅ ዕድልን አገኘ። ከዚህ በመነሳት እንደሚታወቀው ቢላል እስላማዊ ማህበር በቶሮንቶ ከተመሰረተበት ጊዜ ጀምሮ በደስታና በሀዘን ወቅት ከአባሎቹ ጎን በመቆም ከፍተኛ የመንፈሳዊ ስነ ልቦናዊ ቁሳዊ አገልግሎት ሲተገብር መቆየቱ ይታወቃል። በቶሮንቶም ሆነ በአገር ቤት በመከራ ተደራሽነት በተንቀሳቀስባቸው መስኮች ውጤታማ የሆነ ተግባራትን አከናውኗል። እነዚህን አገልግሎቶች በሚያከናውንበት ወቅት ግን መንገዶቹ ሁሉ አልጋ በአልጋ አልነበሩም። የድርጅቱ ሕልውና የሚፈታተኑ መሰናክሎች ጭምር አስተናግዶ ብቃት ባለው ሁኔታ አገልግሎቱን ሳያጓድል ስራው ቀጥሏል። እንደሚታወቀው ታላላቅ የኢትዮጵያ መጅሊስ አመራሮች ቶሮንቶ በመጡበት ወቅት የኢትዮጵያ ሙስሊሞች በታሪካቸው ለመጀመሪያ ጊዜ ከገጠር እስከ ከተማ ባለው መስጂዶቻቸው መሪዎቻቸውን በመምረጥ በድምፃችን ይሰማ ትግል ምርጫችን በመስጂዳችን በሚል መፈክር ስር ብዙ መስዋዕትነት የተከፈለበት ዓላማ በማሳካት ሙስሊሙ በአንድ ጥላ ስር መሰባሰቡን አብስረውን ነበር። በአገር ቤት የተሳካው አንድነት በዲያስፖራም አስፈላጊ መሆኑን አንጾት ሰጥተውት ይህንኑ ዓላማ እንዲያሳኩ አማናውን ለሼክ ጀማል እስማኤል እና ለሼክ መሐመድ አበገሮ ሰጥቷል። ይህ አማና የተሰጣቸው ዑለሞቻችን ስራቸውን በመጀመር ለቢላል አመራር ጥሪ አስተላልፈዋል። በእስልምና ከታዘብንባቸው ነገሮች አንዱ አንድነታችን መሆኑ እሙን ነው። ቢላልም ከዚህ በፊት እንዳደረገው ይህን ጥሪ በበጎነት ተቀብለን በቶሮንቶ የሚገኙትን ኮሚኒቲ ወደ አንድነት ተሰባስበን ጠንካራ ድርጅት እንዲሆን የነቃ ተሳትፎ ማድረግ አስፈላጊ መሆኑን እናምናለን። ምዕመናኖች ወንድማማቾች ናቸው። እስካልተዋደዳችሁ ድረስ አታምኑም፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብለዋልና። ጌታ አምላካችን አላህ በተከበረው ቃሉ እንዲህ ይላል። አማርኛ ትርጉሙ እንዲህ ይነበባል። እንደነዚያም ግልጽ ተአምራት ከመጣላቸው በኋላ እንደተለያዩትና እንደተጨቃጨቁት አትሁኑ፣ እነዚያም ለነሱ ታላቅ ቅጣት አላቸው። አሊ ዒምራን ቁጥር መቶ አምስት በመሆኑም የእስልምና ባንዲራ ከፍ በማድረግ ኢስላም ባዘዘው መሰረት የአላህን አንድነት አቂዳ መጠበቅ ጌታ አምላካችን አላህ እንደገለጸው የአላህንም የማመጥ ገመድ ሁላችሁም ያዙ። አትለያዩ። ጠበኞች በነበራችሁ ጊዜ በእናንተ ላይ የዋለውን የአላህን ጸጋ አስታውሱ። በልቦቻችሁ መካከል አስማማ። በጸጋውም ወንድማማችሁ ሆናችሁ በእሳት ጉድጓድ አፍም ነበራችሁ። ከእርሷም ማዳናችሁ እንደዚሁ ትመሩ ዘንድ አላህ ለእናንተ አንቀጾችን ያብራራል። አሊ ምራን ቁጥር 103። እንግዲህ ያለ አንድነት ትስስር፣ ያለ ግንኙነት ኃይልና የበላይነት መቼም አይታሰብም። የኢስላም ሉዓላዊነትና የሙስሊሞች መብትና ዝናቸው የሚከበረው በዚህ ነውና ለነፍስ የሚወጡትን ለሌሎች መመናኞች እስካልወደዱ ድረስ እምነት ኢማንን እንደማይሞላ